ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማቂ ተመልካቾች እንደምናላችሁ። በጣና ቴሌቪዥን እየተዘጋጀ የሚቀርበው የጀግኖች አምባ የተሰኘው ፕሮግራማችን ተጀምሯል። በዛሬው ጀግኖች አምባ ፕሮግራማችን ከአማራ ፋኖ ጎንደር ጠቅላይ ግዛት እዝ ምክትል አደረጃጀት መምሪያ ኃላፊ እና የግዙፉ ጣይቱ ክፍለ ጦር ቃል አቀባይ አርበኛ መልካሙ ጣሴ ጋር በስልክ ቀጥታ መስመራችን ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። አርበኛ በቅድሚያ እንደምን አለ። እንዲሁ አጠቃላይ እንግዲህ በተለይ ከሰሞኑ በአማራ ትግል ውስጥ ፊት አውራሪ የነበረው ታላቁ አርበኛ ሜጀር ጀኔራል ከፍ ያለው ደሴ መስዋዕትነት መክፈሉን ተከትሎ መነጋገሪያ ሆኗል እና እንዲሁ አጠቃላይ በሱ ጉዳይ የምትለን መልዕክትም አጠቃላይ ሀሳብም ካለ ወደ ሌሎች ጥያቄዎች በኋላ እመጣለሁ። እሺ፣ አመሰግናለሁ እንግዲህ በመጀመሪያ እንደ አንድ ታጋይ እንደ አንድ አማራ ወንድማችን በማጣታችን እጅግ ሀዘን ነው የተሰማን። በተለይም ደግሞ እነዚህ አማራ ህዝብ ነጻ አደርጋለሁ ለአማራ ህዝብ እታገላለሁ በሚል በወንድሙ እጅ በመጥፋቱ በእጅጉ ያዘን ነው መሪር ሀዘን የተሰማን። ሜጀር ጄኔራል ከፍ ያለው ለአማራ ህዝብ ህይወቱን ሲሰጥ የቆየ ህወሀትን ለዘመናት ጸረ አማራ ትርክት አውጃ ወደ መንበረ ስልጣን ከመጣች ጀምሮ በሰፊው ሲታገል የነበረ ቀድሞ የነቃ ጀግና ዛሬ ላይ በዚህ ሁሉም ለአማራነት በወጣው በወጣበት ዘመን መስዋዕት በመሆኑ እጅግ ነው ያዘን ነው። ከዛ በተረፈ ሜጀር ጄኔራል ከፍ ያለው በአማራ ህዝብ ላይ ሂሳብ አወራርዳለሁ ተብሎ የአማራን ህዝብ ለማጥፋት በተነሳበት ጊዜ በዚህ በጋሸና ግንባር፣ በወሎ ዳውንት ግንባር፣ እንዲሁም በተለይ በጋግቢያ ተራሮች ላይ በሰፊው ሲዋጋ የኖረ በጣም ጀግና ተዋጊ ነው የነበረው። እኔም ምስክርነትን ለመስጠት ያክል በሰፊው ጠላት ወደ ታች ጋይንት ለመግባት በሚያደርገው ውጊያ ሰፊ ሰፊ ሰፊ ጥቃት በማድረስ ከፍ ያለውን የሚደርስ ጀግና የለም ወበዝ ነው። ነገር ግን ዛሬ ላይ ይህ ነገር መፈጠሩ እጅግ በጣም ነው ያሳዘነን። እንደ አጋጣሚ በቦታው በዛን ሰዓት ጋሸና ላይ ሆኖ ጀነራሎች መድፍ እያስተኮሰ ጠላትን በሰፊው ሲዋጋ ይሄ ይሄ ተራ ተዋጊ አይደለም ጀነራል ነው እስከ ማለት በአይናችን የሰማንበት ጀግ ሲሰራ የነበረ ጀግናታ ጋይን የጋግቢያ ተራሮችን ምሽግ ይዞ በሰፊው ሲያዋጋ የነበረ ጠላትን ቀንጦም ብሎ ታችጋይንትን ሳያስደፍር የቀረ ከታች ጋይንት አልፎ ጎንደርን እንደ ጎንደር ጥቃት ለመፈጸም በታች ጋይንት ገብቶ ክልሉን ለመቆጣጠር ያደረገበትን ስልት በጀኔራል ከፍ ያለው ደሴ የዛኔ ተራሮቹ ሁሉ በፀረ አማራ ተዋጊዎች በህወሀት ኃይሎች ላይ ከፍተኛ ጉዳት አድርሶ የመለሰ ጀግና ነው። ይህንን ጀግና በራሱ ወንድም በተለይ ለአማራ ህዝብ አስባለሁ በሚል ወገን መገደሉ እጅግ ያማል። ወንድማችን በጠላት ህወሀት ያልደፈረው አሁንም ጠረማራ አማራ ትርክት አራማጁ ብልጽግና ያልደፈረው ዛሬ ላይ እንዲህ አማራነትን ያስተማራቸው መሳሪያ መያዝን ያስተማራቸው ትንሽ ወንድሞቹ በዚህ ልክ ጉዳት አድርሰው መፈጸማቸው እጅግ ነው ያሳዘንን። እጅግ አድርጌ ነው የማመሰግነው። በጥቅሉ እንግዲህ በተለይ የአማራ ትግል አሁን ያለበት ሁኔታ መስቀለኛ መንገድ ላይ ነው ያለ የሚሉ ትችቶችም ሲሰነዘሩ እንሰማለን እና አንድነቱን በተለይ ደግሞ በተደጋጋሚ ስለአንድነት በርካቶች የፋኖ አንድ እንዲሆን ጥሪ አቅርበዋል ነገር ግን ደግሞ በተለይ የሀሳብ ልዩነትን በተለይ አክብሮ ከመቀጠል በልዩነትም ይሁን በመነጋገር ወደ አንድነት ከመምጣት ይልቅ አፈሙዝን መምረጥ በሰፊው ይታያልና ይሄ ደግሞ እርስ በርስ መጠፋፋትን ያመጣል የሚል ስጋት እየታየ ነው። ትግሉንም አደጋ ውስጥ እንደገባ የሚያሳይ ሆኖ ይቀርባልና በእናንተ በኩል በተለይ ከአርበኛው ኅልፈት በኋላ ጦሩን የማደራጀት መልሳችሁ ያላችሁበት ቁመናስ ምን ይመስላል የሚለውንም አብራ አያይዘ ብትገልጽልኝ። ጥሩ እኛ በመጀመሪያ ወደ ትግል ስንወጣ የአማራ ህዝብ በኢትዮጵያ ውስጥ ተሳዳጅ ሆኗል። ዘሩ እየተመረጠ ተገድሏል። ከቦታ ቦታ ተንቀሳቅሶ መስራት አልቻለም። በተለይ የአማራ ህዝብ እኩል ኢትዮጵያዊ እስኪሆን ድረስ እንታገል ብለን ነው አምነን የወጣ ነው። በዚህ ዓላማችን እኛ ዋና ጠላታችን እና የወጣንለት ዓላማ የአማራን ህዝብ እያሳደደ እየገደለ ያለ ዘሩን እየመረጠ እየገደለ ካለ አካል ጋር ነው። ይህንን ጠላት የሚዋጋልን ማንኛውንም አካል ደግፈን አብረን ለመዋጋት ነው አልመን የወጣ ነው። እኛ ወደ ጎን ለመተኮስ ወይም ደግሞ ከጀርባ ለመተኮስ ፍላጎትን አላማም ይዘን አልወጣንም። የወጣ ነው ዋነኛ ጠላታችን ከቤት ያስወጣን ከሚስቶቻችን ያስወጣን በተለይ ደግሞ የአማራን ህዝብ ዘሩን እየመረጠ ከሚያጠፋ ኃይል ጋር ነው እኛ ጥላቻችን ማለት ነው። ወደ ጎን የሚባል ነገር እኛ አናውቅም። ለዛም እስካሁን በቆየንባቸው የትግል ታሪኮች ውስጥ የተለያዩ የሀሳብ ልዩነት እየተፈጠሩ ጸቦች፣ እና የተለያዩ ግጭቶች ሲፈጠሩ በተለይ የእኛ ክፍለ ጦር በተለይ ደግሞ አርበኛ ተሾማበው በሚገባ በተለያየ ቦታ ላይ ረጅም ትግል ታሪክ ያለው ስለነበረ እየደወለ ሁሉንም ታገዮችም ስለሚግባባም የታሪ የትግል ቅንነትም ስላለው በተለያየ ቦታ ላይ እየደወለ ነገሮችን በሽምግልና እንፍታ ቁጭ ብለን እንነጋገር፣ ዓላማችን ይሄ አይደለም፣ በሚል ብዙ ስራዎችን ሲሰራ ቆይቷል። በተለይ ሰሞኑን በተፈጠረው ግጭትም በተለያየ ቦታ ላይ እየደወለ ይሄ ነገር አይጠቅምም ወንድማማቾች ነን ለአንድ አላማ ነው የወጣ ነው የወጣንበት ለትግል እስከሆነ ድረስ ለአማራ ህዝብ እስከሆነ ድረስ ለአማራ ህዝብ ከሚታገሉ ጋር ግጭት አያስፈልግም እየተባለ እየደወለ ሁሉንም በዛኛው በኩልም በዚህኛው በኩልም እንዳለመታደሉ ነው። በዛኛው በዚህኛው ተባባል ለአንድ ህዝብ ነው የወጣ ነው። ነገር ግን በተፈጠረው አለመግባባት በዛኛው በኩል ባሉ አመራሮችም እየደወለ ሽምግልናዎችን ይዘን የቆየ ነው፣ በዛኛው በኩል ማለት ነው። በዚህኛውም በተመሳሳይ ሽንግልና ነበር የቆየ ነው። ነገር ግን ሳይሳካ ቀርቶ ጀግናው አልፏል። እንግዲህ እኛም ዋና አላማችን የአማራን ህዝብ ነፃ ከማድረግ አንጻር ትልቁ ጥላቻ ያለን ከቤትም ከትዳርም ያፈናቀለን ከሀገር ጠፋላችሁ ካለን ጠላት ጋር ስለሆነ እሱን ለመጋፈጥ ሀይላችንን እያጠናከርን ነው። ሌላው እንግዲህ በዚህ በወንድማችን የሚመራው ክፍለ ጦርም በዛም ራሱን እያደራጀን ያለ ያለው። በነገራችን ላይ የዚህ የፋኖ ወታደራዊ መዋቅር እንዲሁ መሪው ስለተመታ የሚበተን መሪው ስለተመታ ብቻ የሚሸማቀቅ ሀይል አይደለም። ይህ ሀይል የተደራጀው ከታች ከመንደር ጀምሮ በቤተሰብም ጭምር በጓደኝነትም ጭምር በአካባቢም ጭምር ተደራጅቶ የአማራን ህዝብ ስቃይ፣ እንግልት ታይቶ የወጣ ስለሆነ መሪው ባይሞት ቢሞትም ያን ያክል የሚበተን አይደለም። ነገር ግን እንደዛ ጀግና የተሻለ ተዋጊ ባናገኝም ጦሩ ግን በሚገባ ተደራጅቶ በሚገባ ራሱን የመከላከል ከዛም አልፎ ጠላትን ለመደምሰስ እንደለመደው ዝግጁ ሆኖ የሚነሳ ሀይል ነው። በዛ ልክ ነው ጦሩም እየተደራጀ ነው ያለው። የሚሸማቀቅ አንድም ሀይል የለም። በዚህ ምክንያትም ትግልን ወደኋላ የሚል አንድም ሀይል የለም። በትግል ውስጥ ታሪክ ውስጥ ይሄ አብዮት የራሷ ልጅ እየበላች እንደምትቀጥለው ሁሉ ያንን የምናውቃለን። ነገር ግን ይህ በዚህ እንዳይቀጥል የተለያዩ ስራዎችን መስራት መቻል እንዳለብን ነው፣ እኛ እንደ ክፍለ ጦርም እየተወያየን ያለ ነው ማለት ነው። እዚህ ጋር ግን የማመሰግነው አርበኛ መልካሙ ጣሴ የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ምክትል አደረጃጀት መምሪያ ኃላፊ እንዲሁም ደግሞ የጣይቱ ክፍለ ጦር የህዝብ ግንኙነት ኃላፊ ላደረስክን መረጃና መልእክት ከልብ አመሰግናለሁ። ክብር ይስጥልኝ። አመሰግናለሁ።